ፈተና ለማያጣት ዓለም ትልቅ ስጋት የሆነው በሚሳኤል ሩምታ የታጀበው የእስራኤልና የኢራን ጦርነት ዛሬም እንደቀጠለ ነው። የተወደዳችሁ የአዴ ኒውስ ቤተሰቦች፣ የተመረጡ የሀገር ውስጥና የውጭ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ሰብስክራይብ ላይክና ሸር በማድረግ ቤተሰብ ሆኑ። የእስራኤልና የኢራን ጦርነት አራተኛ ቀኑን አስቆጥሯል። እስራኤልም በዛሬው ዕለት የቴህራንን የአየር ክልል መቆጣጠሯን አስታውቃለች። በሁለቱ ሀገራት መካከል ጦርነቱ ቀጥሏል። እስራኤልም በዚህ ሰዓት የቴህራንን የአየር ክልል ሙሉ በሙሉ መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል እንደገለጸው የኢራን አንድ ሶስተኛ የምድር ሚሳይል ማስወንጨፊያዎችን ማውደሙን እየገለጸ ነው። እስራኤል በበኩሏ መቶ የሚጠጉ ወታደራዊ ዕላማዎች ላይ ጥቃት ማድረሷንና አምሳ የሚጠጉ ተዋጊ ጀቶችን ማሰማረቷን ተናግራለች። በዚህ የእስራኤልና የኢራን ጦርነት በእስራኤል በኩል 13 ሰዎች የሞቱ ሲሆን በኢራን በኩል ደግሞ ሴቶችና ሕፃናትን ጨምሮ 128 ሰዎች የሞቱ ሲሆን 900 ሰዎች መቁሰላቸው ተገልጿል። የሰብዓዊ መብት ተሟጋቾች በበኩላቸው 400 ንጹሃን ዜጎች መሞታቸውን እየገለጹ ይገኛሉ። ወደፊት በካናዳ በሚካሄደው የቡድን ሰባት ስብሰባ ላይ የእስራኤልና የኢራን ጉዳይ ትልቅ ጉዳይ ይሆናል ተብሎ ይጠበቃል። አሁን ላይ የሁለቱ ሀገራት ጦርነት በዓለም ላይ ትልቅ ስጋትን ደቅኗል። ብዙዎችን ያበሳጨው የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረ መድን በሰይፉ ሸው ቀርቦ ምላሽ ሰጥቷል። የላዳ ታክሲ ሹፌር የነበረውና አሁን ላይ ብሌነር የሆነው አቶ ገብረ መድን አትሌቷ ያቀረበችበትን ውንጀላ ተቀባይነት እንደሌለው ተናግሯል። ከታክሲ ትውውቅ ጀምሮ ወደ ትዳር ያደገው የሁለቱ ግንኙነት በእምነት ምክንያት መፍረሱን ነው የቀድሞ ባለቤቷ ያስረዱት። በቅርቡ አትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለ ገብረ መድን ላይ የቀድሞ ባለቤቴ 11 ቤትና አምስት መኪና ሸጠብኝ ጎዳና አልወድቅም ነው በማለት ያቀረበችው ክስ በብዙዎች ዘንድ ከፍተኛ መነጋገሪያ ሆኖ ነበር። በማህበረሰቡ ዘንድ ቁጣን የቀሰቀሰው የእሱ ሀዘን የአትሌቲክስ ፌዴሬሽኑን መግለጫ እንዲሰጥ አድርጎታል በማግስቱ አቶ ታደለ በቁጥጥር ስር ውለዋል የሚል መረጃ ሲሰራጭ ተስተውሏል ለአስራ አንዱ ቤት ምላሽ የሰጡት አቶ ታደለም 11 ቤት የሚባል የለም ቤቶቹ የት ናቸው የሚለውን መጠየቅ ነበረበት ሲል ለፕሮግራሙ አዘጋጅ ሰይፉ ፋንታሁን መልሶ ጥያቄ አቅርቧል ሌላው ምላሹ ደግሞ የአምስቱ መኪና ጉዳይ ነው አምስት መኪና ኑሮን አያውቅም ሁለት መኪና ነው የነበረው መኪናዎችን መቀያየር አምስት መኪና መስሎ ሊታይ ሲሉም ገልጸዋል። አቶ ታደለ ለእሷ እናት ሻሸመኔ ከተማ ቤት ገዝተው እንደሰጡና ለእሱ እናትም የቀድሞው ጠቅላይ ሚኒስተር መለስ ዜናዊ የሰጣትን ቤት በፍቃዷ መስጠቷን ገልጸዋል። በተለያዩ ማህበራዊ ሚዲያዎችም ማነው እውነተኛ የሚለው አነጋጋሪ ሆኖ ቀጥሏል። እኛም በዚህ ጉዳይ አዳዲስ መረጃዎችን ተከታትለን የምናቀርብላችሁ መሆኑን እየገለጽን እንዲ ተሰናበት ናቸው።